እግዚአብሔር የተመሰገነ ይሁን። የሰይጣን የማጥቂያ መንገድ የሚቀጥለው የምናየው ደግሞ የሚያምኑትን አማኝ ነን እኛ እናምናለን የሚሉትን ልብ አዕምሮ፣ በማሳወር ቃሉን በመስረቅ እንዳይነገር እንዳይገለጥ በመከላከል በነገራችን ላይ ማለት ነው። አማኝ ነን የሚል ሰው አማኝ የሆነ ሰው ልቡ አዕምሮ ሊታወር ይችላል ወይ? ቃልስ? እንዴት ነው ቃል ይሰረቃል እንዴ? አሁን እስክሪብቶ ቢኖር እስክሪብቶቹ ሊሰረቅ ይችላል። የሆነ ነገር ቢኖር ሊሰረቅ ይችላል። ቃል ይሰረቃል እንዴ? ቃል አሁን እኔ የሆነ ቃል ቢኖረኝ ያንን ቃል ሊሰርቅ የሚችል ሰይጣን ሊሰርቅ ይችላል ማለት ነው ወይ? ደግሞ ቃል እንዳይነገር እንዳይገለጥ መከላከል የሰይጣን ባህሪው ነው ማለት ነው። እሱን ነው ዛሬ የምናየው ቃል ሊሰረቅ ይችላል። ቃል እንዳይገለጥ ምንድን ነው? ማንን ነው የሚያሳውረው? አእምሮን ወይም ልብን በማሳወር ነው የሚሉት እያችሁ ምክንያቱም ቃሉ የሚያድገው በምን ላይ ነው በልብ ላይ አይደለ? የዚህ ዓለም ገዢ እና አምላክ በማይታዘዙ ልጆች ላይ የሚሰራ አለቃ እንደሆነ ዮሐንስ ወንጌል 1331 አንደኛ ቆሮንቶስ 44 ኤፌሶን አንድ ሁለት ላይ ይናገራል። ምንድን ነው እያለ ያለው የዚህ ዓለም ገዢ እና አምላክ አምላክ አለ እዚህ ዓለም ላይ ገዢ የሆነ ገዢ መሆን የሚፈልግ ነው። አክቹዋሊ እግዚአብሔር ነው የሰማይና የምድር ሁሉ ገዢ አምላክ እግዚአብሔር አባታችንና አምላካችን ነው። ነገር ግን የዚህ ዓለም ገዢ መሆን የዚህ ዓለም ገዢ ነው የሚለው መጽሐፍ ቅዱስ እና አምላክ በማይታዘዙት ልጆች እሱ ሊሰራ የሚችለው በማን ላይ ነው? ሰይጣን መስራት የሚችለው በማይታዘዙ ልጆች ላይ ነው አለቃ መሆን የሚችለው በእኔና በእናንተ በምንታዘዙ ሰዎች እግዚአብሔር ጸጋ በበዛልን እና እግዚአብሔር በረዳን ሰዎች ላይ ምን ማድረግ አይችልም፣ ማለት ነው መስራት አይችልም፣ አለቃ መሆን አይችልም። ነገር ግን ማንም ታውቃላችሁ፣ እስራኤላዊ ሆኖ እስራኤላዊ ሁሉ ታዛዥ አይደለም። ከአስራ ሁለቱ ኢያሱና ካሌብ ሁለቱ ብቻ ናቸው የታዘዙት፣ እግዚአብሔርን ያመኑት ማለት ነው። ያሻግረናል፣ ያወጠናል፣ እግዚአብሔር ከኛ ጋር ነው፣ ይረዳናል ብለው የታመኑበት ስለዚህ አማኝ በሙሉ ሳይሆን የማይታዘዙ ሊኖሩ ይችላሉ። የማይታዘዙ ልጆች ላይ ምን ይሆናል? የዚህ ዓለም ገዢና አምላክ የዚህ ዓለም ገዢ ታውቃላችሁ፣ ብዙ ነገር የሰዎችን ልብ ሊወስድ ይችላል። ለምሳሌ በገንዘብ፣ በሴት፣ በወንድ ፆታዊ በሆነ ነገር፣ በገንዘብ፣ በንዋይ ዓለምን በመውደድ የተለያዩ ዓለማዊ ነገሮች ላይ ልባችንን እንድናተኩር በማድረግ ሆኖም እሱ የዚህ ዓለም ገዢ የሆነው ማለት ነው። የዚህ ዓለም ገዢ የሆነው በህጋዊ ንጉስነት አይደለም፣ ህጋዊ እግዚአብሔር ሾሞት አይደለም፣ አንተ ንጉስ ነህ ብሎት አይደለም። በግድ ነው፣ በኃይል ነው፣ በኃጢአት ነው፣ በአመፅ ነው፣ በሞት ፍርሃት ነው። ስለዚህ የዚህ ዓለም ገዢ ስንል እግዚአብሔር ከእግዚአብሔር የተሰጠው ሳይሆን በኃይል ነው፣ በግድ ነው፣ ታውቃላችሁ፣ በአመፅ ነው። ድነትን በተመለከተ ደግሞ የክርስቶስ የክብር ወንጌል ለማያምኑ እንዳያበራላቸው አሳባቸውን ያሳውራል። ወይም ደግሞ ቃሉ ደርሷቸው ከሆነ በልባቸው የተዘራው ይነጥቀዋል ማለት ነው። ከልባቸው ላይ ግን እሱ ነጥቆ ሳይሆን በነገራችን ላይ ቃል ማለት ዘር ነው። ዘሩ አሁን እኔ የምናገረው የእግዚአብሔር ቃል ማለት ነው። እናንተ በልባችሁ ላይ እንዳያድግ፣ ቀላሉ ነገር ለምሳሌ ስልካችሁ ላይ ቴክስት ሜሴጅ ቢገባላችሁ ልክ ቃሉን አቆማችሁ እኔ እዚህ ጋር እየተወራውን እግዚአብሔር ቃል አቆማችሁ፣ ሜሴጁ ላይ ገብታችሁ ወይ እኔ እንትን እኮ ተሳካለን እንዲህ እኮ ልናገኝ ነው የሚል ሜሴጅ ብታገኙ የስ ትደዋወላላችሁ፣ ምናምን አታስቡት፣ ቀኑ ሙሉ ትውላላችሁ። ከዛ ወደ ማታ አካባቢ አግኝ ጠዋት የተናገርኩት ቃል ምን ነበር ቆይ ምን ነበር ስለ ሰይጣን እንትን ነገር ነበር ስትል የነበረው የሆነ በቃ አለ አይደለ እንትን ስትል እንደነበር ትዝ ይለኛል ብሎ ሰው ከልቡ ላይ ሲፈልገው በልቡ ውስጥ ሲፈልገው በሀሳቡ በአእምሮ ውስጥ ሁሉ ምን የለም ቃሉ ላይኖር ይችላል ለምን ምክንያቱም ዲስትራክሽን የሚባል ከልቡ ላይ ሀሳቡ እንዳያድግ። በነገራችን ላይ ቃል በልብ ላይ ተዘርቶ ፍሬ የሚያፈራ አድጎ በፍሬ የሚታይ የሚገለጥ ነገር ነው። ለዛ ነው ትላንትናም የሰይጣን የማጥቂያ መንገዶች ውስጥ አንዱ በህይወታችን እንዳንገለጥ በህይወታችን ፍሬ እንዳይታይ በተለያየ መልኩ የሚጠቀምባቸው ማጥፋት፣ ማውደም ብለን ነበር፣ ያስታብያል ብለናል፣ በመታበይ ብለናል። አሁን ደግሞ ከአእምሮ ከልብ ላይ ቃሉን በመሰወር ነው። በተለያየ አይነት መንገድ ልባችሁን ሀሳባችሁን ቃሉን በማሰላሰል ቃሉ ዕለት ቀን ከሌት ዳዊት ቃሉን በልቡ ያሰላስል እንደነበር መጽሐፍ ቅዱስ ይናገራል። ለዛ ነው እግዚአብሔር ደግሞ እንደ ልቤ ይለዋል። አያችሁ ያዕቆብ መልእክት ላይ ምን ይላል መሰላችሁ? ያዕቆብ አንድ 23 ላይ ቃሉን የሚሰማ የማያደርግ ቢኖር የተፈጥሮ ፊቱን በመስታወት የሚያይ ሰው ይመስላል። ራሱን አይቶ ይሄድና ወዲያው እንደምን እንደሆነ ይረሳል ይላል አስቡት ሰው በፊቱን በመስታወት አይቶ ጥቂት ዞር ሲል ከረሳው፣ ለምሳሌ ሰው በፊቱን በመስታወት ሲያይ ፊት ግንባሩ ላይ የሆነች ነገር ቁጭ ያለች ነገር ካለች ከዛ ከመስታወቱ ዞር ብሎ ረስቶት ቢሄድ ቀኑ ሙሉ ያቺ ነገር ግንባሩ ላይ ቁጭ እንዳለች ትውላለች። ነገር ግን መስታወቱን ካየ በኋላ ውሃው ጋር እስኪደርስ ድረስ መታጠቢያ ጋር እስኪደርስ ድረስ ከረሳው፣ ውሃውን ጠጥቶ ብቻ ነው የሚሄደው። ነገር ግን ልክ ውሃ ጋር ሲደርስ ኦ ቅድም መስታወቱ ላይ ያየሁት ግንባሬ ላይ የሆነ ነገር አለ ብሎ ይታጠበዋል ማለት ነው። አያችሁ፣ ቃሉን እንደዚህ ነው ይነገረናል። አንዳንድ ጊዜ ቃሉን ስንሰማ ልባችን በጣም ይነካል። በቃሉ ምክንያት ልባችን ዋው የእግዚአብሔር ቃል ዋው የሚገርም ነው እንላለን። ሰው በፊታችን ላይ ያለውን ቆሻሻ አይቶ የሚነግረን ይልቅ በመስታወት እንደምናየው ይሆንብናል። ልክ ሰው ለምሳሌ ፊት ላይ እንደዚህ ነው ከምንባለው ይልቅ ፊትሽ ላይ እኮ እንደዚህ ያለብሽ ከምንባል ይልቅ መስታወት አይተን ፊታችን ላይ ያለውን ነገር እንደምናየው ሁሉ ቃሉም ልክ እንደዛው ወደ ፊታችን ያሳየናል። ከዚያ በኋላ ግን የሚገርመው ነገር በውስጣችን ከሌለ ቃሉ ልክ ቃሉ ተነግሮን ልባችን ላይ በጣም ይነካና ዋው፣ እግዚአብሔር ግን እኮ በጣም እየተናገረኝ ነው ብለን በውስጣችን ከጥቂት ደቂቃ በኋላ ከረሳ ነው። የዚህ ሚስጥሩ ምንድን ነው? ክፉ የሰማነውን ቃል በልባችን እንዳይኖር ወደ ሌላው እንድናዘነብል ማድረጉ ነው። ሰይጣን ክፉ የተባለው ይሄ ቃልን የሚሰርቅ ለመስረቅ የሚሞክረው ወይ ደግሞ እንዳይገለጥ ቃሉ በሕይወታችን ለማድረግ የሚሞክረው እሱ እየተሳካለት ማለት ነው። ይህ ብቻ አይደለም፣ ቃሉ እንዳይነገር ተቃውሞና ስደት በማስነሳት የእግዚአብሔር መንግስት እንዳይስፋፋ የሚገዳደር እንደሆነ ይሄ አንደኛው የሰይጣን የሚሰራባቸው መንገዶች መካከል አንዱ ነው ሴጣን የማጥቂያ መንገዶቹ አንደኛ ተሰሎንቄ ሁለት አስራ ስምንት ላይ ማለት ነው በመቃወም ወይ ስደት በማስነሳት በርቱልኝ የጌታ ጸጋና ሰላም ይብዛላችሁ ቀጣዩን ደግሞ እንደምታ ጌታ ይረዳናል እንቀጥላለን በዚሁ የማጥቂያ መንገዶቹን በጣም ነው መወዳችሁ በጌታ ፍቅር ሰላማችሁ ይብዛ ሰላም ሆኖልኝ እሺ መልካም ቀን እየተከታተላችሁ እንደሆነ ስለ እናንተ እግዚአብሔርን ከልብ አመሰግናለሁ። በኢየሱስ ስም ተባርካችሁ ለበረከት ሁኑልኝ።